የሙስሊም ላይ የሚሰነዘሩት በተለይ የተሳሳቱ ትርክቶች ይቆጨኝ ነበር። አራት ኪሎ አካባቢ ስ አንተ ስላም ምናምን ብሎ የሚሰድብ ስድብ ለምን የሚለው ውስጥ ያለ ነው። ምናልባት ለንሳና ጠበቃነት ሲነሳ አንዳንዴ ህግ ላይ ነው ትኩረት የሚያደርገው። ያ ህግ ደግሞ የሚያወጣው መንግስት ነው፣ ወይ ደግሞ ሀገሪቱን የሚያስተዳድር አካል ነው። ከዛ አንጻር እንደ እስልምና ጋር እንዴት ነው ይጋጫል ወይስ፣ በምን አይነት መልኩ ነው ማየት የምንችለው?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 ከፍ እያደረገልን ነው። ይህንን ካሰብኩኝ ይጋጫል የሚለውን ነገር ላጋጭው ምለሆን ይኔ ል አንድ ካሜራማን ቢሆን ወይም ደግሞ አንድ ጸሐፊ ቢኖር ብርሃን ወይ ካሜራ ለኸይር ነገሮች ከተጠቀምክበት ያው ዲኑን ጠብቀ ትሄዳለን።